ጠቅላይ ሚኒስትር ዐቢይ አሕመድ ከኢቲቪ ጋር ባደረጉት ቆይታ የመንግስትን አጠቃላይ የሥራ አፈጻጸምና ወቅታዊ ሀገራዊ ጉዳዮችን አንስተዋል። ጠቅላይ ሚኒስትሩ ብልጽግና ፓርቲ ግልጽ ራዕይ ያለው አቃፊና አካታች መሆኑንም ገልጸዋል። ብልጽግና ኦፕን መሆኑ አቃፊ መሆኑ ኢንክሉሲቭ መሆኑ ከብሔር ጽንፈኝነት የጸዳ መሆኑ ለብሔራዊ ትርክት የሚተጋ መሆኑ የኢትዮጵያን ትልቁን ጥላ፣ የኢትዮጵያን ትልቁን አቅም፣ የኢትዮጵያን ትልቁን መሰባሰብ የሚያምን መሆኑ ዳር የነበሩ ፔሪፈሪ የነበሩ የተረሱትን መሀል ያመጣ መሆኑ ለዲሞክራሲ ቀናይ መሆኑ። ብልጽግና ተፈጥሮ በሚድህበት ዘመን የተደረገው ምርጫ ሌሎች ፓርቲዎች ተፈጥረው በጣም ብዙ ከቆዩ በኋላ ካደረጉት ምርጫ ይሻላል። ለዲሞክራሲ ቀናይነት አለው። አቃፊ ነው። ብዙ አባላት አሉት። ብዙ አስደማሚ ጉልበት ከጀርባው ይዘዋል። በኢትዮጵያ የሌብነት ተግባር ስር የሰደደ ችግርና አንዱ ስብራት ነው ያሉት ጠቅላይ ሚኒስትር ዐቢይ ባለፉት የለውጥ ዓመታት ሌብነትን ለመከላከል የተለያዩ ስራዎች መሰራታቸውን ተናግረዋል። አሁን ላይ መንግስታዊ ሌብነት እንደሌለም ነው የገለጹት። ሆኖም ከአገልግሎት አሰጣት ጋር የሚታየውን ብልሹ አሰራር እንደ ሞሰብ ያሉ በቴክኖሎጂ የታገዙ አሰራሮችን በመተግበር የመከላከል ስራ እየተሰራ ነውም ብለዋል አሁንም በእርግጠኝነት የምናገረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። ምን ማለት ነው? አንድ ኩባንያ አሁን ፈጥሬ የብልጽግና ኩባንያ ፈጥሬ ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ኮንትራት ስጡት፣ ብድር ስጡት፣ ፕሮጀክት ስጡት ብዬ በአንድ አንስ ቢሊዮነር የማደርገው ኩባንያ የለኝም። አላደርግም እንደሱ። መንግስት ተደራጅቶ ሶስት አራት መክሮ ዘክሮ እንትናን ጠቅማለሁ እንትናን ጎዳለሁ ብሎ አይሰራም። እርግጠኛ ነኝ በዚህ የፒቲ ኮራፕሽን የምንለው ለሰርቪስ ሰው መታወቂያ ሲያወጣ አንዳንድ ሰርቪስ ሲያገኝ የሚከፍለው ነገር ማለት ነው። ሰጪውም ተቀባዩም ባለው ነገር ይሄ እውነት ለመናገር በጣም አስቸጋሪና ህዝብ የሚያስመርረው ፓርቲ። ይሄን ለመፍታት አማራጩ መንገድ ሲስተም መዘርጋት አስፍተን፣ ሁሉ ቦታ በአንድ ቤት ውስጥ፣ በአንድ ሰፈር በርከታ ሰርቪስ በሲስተም ስንጀምር ሰው የተደራደረ የሚያደርጋት ነገር እየቀነስ ነው። ብዙ ሀገራት የሚሆነው ይሄ ህንድ አጋጥመዋል። ሲንጋፖር አጋጥመዋል። ሲስተም ሲጠቀሙ ሌብነት ቀንሰዋል። ሲስተም ሲጠቀሙ ኤፊሺንሲ አድጓል። በሀገሪቱ ሰላም እንዲሰፍን ከጦርነት ይልቅ በድርድር ችግሮች እንዲፈቱ በማድረግ መንግስት ቁርጠኛ መሆኑን በተግባር አሳይቷልም ነው ያሉት ጠቅላይ ሚኒስትሩ። አሁን ኢትዮጵያ ውስጥ ችግር የሆነው በጥባጩ፣ ረባሹ፣ ክላሽ አንጋቹ፣ ጦርነት ጠማቂው ደግሞ መልሶ ሲሸነፍ የሰላም ሰባኪ የሆንና ከሳሽ ሆነ። እራሱ አደፍራሹ ከሳሽ ሆኖ ሰላም እንዴት ነው መንግስት ለሰላም ምን ያስባል ይላል። መንግስት ስለ ሰላም ያለው ስታዊ ግልጥ ያለ ነው። ከፕሪቶሪያ በላይ የመንግስትን የሰላም ኮሚትመንት የሚያሳይ ምን አለ በኢትዮጵያ ታሪክ? ታሪክ መመርመር የሚፈልግ ሰው ይመርምር። በየትኛውም ዘመን መንግስት ተገዳዳሪ ኃይሎች እያሸነፈ 24፣ 48 ሰዓት ውስጥ ከተማ ሊቆጣጠር በደረሰበት ሰዓት ቆሞ በድርድር እሺ ሰላም ሆን አይልም፣ ብሎም ማያውቅም ተብሎ አያውቅም። ይሄ የመጀመሪያ ታሪክ ብልጽግና ነው ያደረገው። እኛ እኮ መቀሌ ልንገባ አንድ ቀን ሁለት ቀን የቀረ አሸንፈናል። ጦርነቱ ያለቀ ጦርነት እኮ እናውቀዋለን። ግን ጦርነት ማሸነፍ ዘላቂ ድል አይደለም፣ ሰላም ይልቃል ብለን ነው ወደ ፊርማ የገባ ነው ቤኒሻንጉል ላይ፣ ጋምቤላ ላይ፣ አማራ ክልል በጣም በርካታ ኃይሎች፣ ኦሮሚያ በጣም በርካታ ኃይሎች። በቅርቡ አንድ ሴክት እኮ በኦሮሚያ ክልል ተደራድሮ ገብቶ ይኸው ስልጣን ተካፍሎ ይሰራል እንዴ። ከሰብአዊ መብት ጋር በተያያዘም ተቋማትን የመገንባት ስራ ትኩረት በመሰጠቱ የሚታዩ ለውጦች አሉ ያሉት ጠቅላይ ሚኒስትሩ እያደጉ እንዲሄዱም እየተሰራ ነው ብለዋል። በወንጀል የሚሳተፉ ሰዎች በተለይ ፖለቲከኛ ነን አክቲቪስት ነን እንደዚህ ነው የሚሉ ሰዎች በወንጀል ላይ ተሳትፈው በህግ አግባብ ሲጠየቁ ደግሞ የሰብአዊ መብት ጥያቄ የሚያነሱበት ማጋጣሚ ታይቷል። እሱ ስህተት ነው። ኢትዮጵያ ውስጥ ሀሳቡን ስለገለጸ የሚታሰር ሰው የለም። ብዙ የሚሳደቡ ሰዎች አሉ በየሜዳው በዛ። የሚታሰር ሰው የለም። ሰው የሚታሰረው እቅድ አውጥቶ ተደራጅቶ ፋይናንስ ፈልጎ ተንቀሳቅሶ አራት ኪሎ በኃይል ገባለው ሲል ከህገ መንግስት ከህግ ውጭ ስለማ ይጠየቃል። እሱ ጋዜጠኛ ይሁን አክቲቪስት ይሁን ፕሮፌሰር ይሁን ህግ አክብሮ እስካልተንቀሳቀሰ ይጠየቃል። የሰብአዊ መብት እና የዲሞክራሲ ባህል ዝቅተኛ በሆነበት ሀገር፣ ውስንነት ባለበት ሀገር ሁሉ ጉዳይ አልጋ ባልጋ ነው ባይባልም በአብዛኛው የሞራል ውድቀት ያለበት ስርአት አይደለም። ዜጎች ለምሳሌ ከዚህ ቀደም በማዕከላዊ የሚባለው ቦታ ገብተው የሚገረፉበት ስርዓት የለም አሁን ታስረው የተፈቱት ሰዎች ለምን ተገረፍኩ አይሉ። አሁን የለም እንደዛ እናደርግም። በህግ ነው እናስረው፣ በህግ ነው እንጠይቀው። ተቋም ተገንብቷል፣ ለውጦች አሉ፣ ኢምፕሩቭ አድርገናል። የሚቀሩ ጉዳዮች ደግሞ እያረቀን እያረምን እንሄዳለን። ቀጣዩን ሀገራዊ ምርጫን በተመለከተም ያለፈው ምርጫ ከቀደሙት የተሻለ እንደነበረ አንስተው፣ ቀጣዩን ምርጫ ደግሞ የበለጠ ፍትሐዊ ለማድረግ መንግስት ቁርጠኛ ነው። ይህ እንዲሳካ ግን የሁሉንም ባለድርሻ አካላት የነቃ ተሳትፎ እንደሚጠይቅ ጠቅላይ ሚኒስትሩ ገልጸዋል።